የዴዚ እናት እጅ አለበት። አሁን ነው ተልኮልኝ አሁን ነው ሙሉ ለሙሉ የሰማሁት። ሶሪ እንዳለ አሁን ሰምቼዋለሁ። ነገ ደግሞ ላይቭ ገብቼ ለህዝብ አሰማለሁ። እሷ አንተ እንድትሸነፍ ያላረገችው ጥረት የለም። ማንም ማንም ይሁን ጊፍት የሰጠው ምሽ በራስ ብር ሳይሆን በእሷ ብር ነው። አዎ ይሄ ማወቅ አለባችሁ። እንዳለ ማለት ነው ጃኒ፣ አሸነፈች። አዎ አሸነፈች። በማንም ብር ይሁን በማንም ማርያምን ነው የምምላችሁ፣ ሚካኤልን በማንም ብር ይሁን በማንም ማለት ነው። አይዶን ኬር አያገባኝም። ብሯ ነው የምትከስረው እንጂ የማንም ብር አይከሰርም። ግን ይሄ የዴዚ እናት እጅ አለበት። ልንገርሻን ቆይ ልጨርስ ልጨርስ። እኔ ዛሬ በዋትሳፕ ተልኮልኝ ሙሉ ዩቱብ ተለቀዋል ቲክታክ ተለቀዋል። ነገ ደግሞ እመብርሃን የው ሚካኤልን አንድ እናቴ እምወዳት እናቴ ፊቷናን አያሳየኝ አንዳንድ አንድ የምትስቁ ነገ ስትሰሙ ደግሞ ታዝናላችሁ። ኪዳና ምሕረትን ይው ሚካኤልን የዴዚ እናት እጅ አለበት። እኔ ታውቃላችሁ፣ እኔ አሌክስም ጃኒ ጋ ምንም ጊፍት አልሰጠሁም። ሁለቱ ጋር ታብታብ አርጌያለሁ፣ ሁለት ጋር ገብቼ ታብታብ አስደርጌያለሁ። አዎ ግን አዎ ጃኒ ኮንጉራ ብያት አለሁ። ለምን እንዳልኳት በቃ በራሷ ያሸነፈት መስለኝ ምሽ የሰው እጅ ያለበት የመሰለኝ ምሽ የዴዚ እናት እጅ ያለበት የመሰለኝ። እሷ በብሯ ነው ያሸነፈችው፣ አሌክስ እንዲሸነፍ ስለፈለገች። እኔ አልተኛም፣ እንቅልፍ የለኝም፣ ይሄ እንዲያሸንፍ አልፈልግም ብላ ተነስታ ነበር። በብሯ እንጂ በሰው ብር አይደለም። ለሁሉ ብር ሰጥታ ነው እንዲሸንፍ ያደረገችው። ማርያምን እግዚአብሔር ነው የምላችሁ። ሳቁ ነገ ትሰሙታላችሁ። የዴዚ እናት ድምፅ ታቁታላችሁ። እናንተ ትፈርዳላችሁ። ነገ ማሸነፏ ለእኔ ጃኒ ደስ ይለኛል። እንኳን አሸነፈች፣ እመብርሃንም እንኳን አሸነፈች ብያቸዋለሁ። በዘር በሃይማኖት ምናምን አሌክስ ትግራዊ ስለሆነ ለአሌክስ መስጠት ነበረብኝ፣ እንደ ትግራዊነት ግን እኔ እንደ ትግራዊነት ሳይሆን ጃኒም ለእኔ እህቴናት አሌክስ ወንድሜ ነው። ገባችሁ? አሌክስም ወንድሜ ነው፣ ጃኒም እህቴናት። ጃኒ ጋ ታብታብ አስደርጋለሁ፣ አሌክስ ጋ ታብታብ አስደርጋለሁ። ግን ሲስተም ማለት ነው። ኧረ ስማም ግን እኔ ሴትዮዋ ታፈቅረዋለች መሰለኝ አሌክስ፣ እመብርሃን ታፈቅረዋለች፣ ማርያምን ታፈቅረዋለች። የእናትነት ክብር የሌላት ቆሻሻ ናት። መተት አለበት እየተባልኩ ያለ እሱ ለራሱ መተት አድርጓል። በጣም ደስተኛ ነ። ግን አንድ ሰው ልጁን ለራሱ ነው። የአእምሮ በሽተኛ ነን ብለን ሕክምና እንወሰደውና መርፊያ አስወገድተናት እንደ ዕብድ እናስተኛት ከሚል ሰው ጋር እንግ መሳሽነቱ ምንም ት ነገር የለኝም። ከዚህ ብዙ ነገር ስላየሁት ማለት ነው። ለልጁ ያላዘነ ሰው ለኔ ያዝንልኛል ብዬ አላስብም። ብዙ ሰዎች ሰድባችሁኛል። እናትን ሬስፔክት ያላል ብዙ እናቶች እኮ አሉ። ምንም አልልም። የምንወግነው ግን ለልጁ ለራሱ የአእምሮ በሽተኛ ነች ብለን መርፌ ወግተን ሆስፒታል እናስገባት ከሚል ሰው ጋር ለእኔ ጥሩ ነገር ያስብልኛል ብዬ አላስብም። ዝምታ መልስ ነው። ስ ስኩ አንቺ